የፈረንሳይ ሀገር የሚኖሩ የፈረንሳይ ተወላጆች የሆኑ ሁለት ልጃገረድ ወጣቶች ነበሩ። እነዚህ ልጆች ግራጁዌሽን ያደርጋሉ። ህግ ነው የሆነ ነገር ነው። የተመረቁት ደግሞ ህግ ነው መሰለኝ ህግ ነው። ሁለቱም አንድ አይነት እንትን ነው የተመረቁት። ከዛ ከጓደኞቻቸው ጋር ፕሮሚስ ነበራቸው። ከግራጁዌሽን በኋላ ፓርቲ አድርገው ሌላ ሀገር ፓርቲ አድርገው የግራጁዌሽን ፓርቲ ሲመረቁ የግራጁዌሽን ፓርቲ ለማድረግ ማለት ነው። ከዛ የተወሰኑት እግዚአብሔር ትረንፎ ያላቸው ቀደም ብለው ከነሱ በፊት አድርገው ጨርሰዋል። አጋጣሚ አራት ልጆች ምናምን ይቀሩና ስለዚህ ዝግጅት አንደኛው እኔ ታይላንድ ማነው ቱርክ ሀገር አንታሊያ አዘጋጃለሁ ዝግጅቱ ብሎ ይላቸዋል። እነሱም ሌሎችም ልጆች አሉ ከትምህርት ቤቱ ሌሎችም ልጆች ስላሉ አንድ ላይ ስንት ናችሁ ብሎ ይነግራቸው እና ቱርክ ላይ አንታሊያ ላይ ያዘጋጃል። ለዚህ ዝግጅት እየተዘጋጁ ሳምንት ሲቀረው ምን ይላቸዋል? ዝግጅቱ ካንስል ሆኗል። ያዘጋጀው ማናጀሩ ታሞ ወደ ሌላ ቦታ ሄዷል እና ዝግጅቱ የሚሳካ አይመስለኝም ይላቸዋል። እነዚህ ልጆችም በብስጭት ላይ ነበር። ምክንያቱም ፕላናቸው ነበር ግራጁዌሽናቸውን ለንትን ፓርቲ ለማድረግ ማለት ነው። በዚህ አጋጣሚ ተመልሶ ይደውልና ዝግጅቱ ስለተበላሸነ ካንስል ስለተደረገ በአጋጣሚ አንድ በጣም ጥሩ እና የማውቀው ሰው ስላለ እሱ እዚህ የማይሆን ከሆነ ታይላንድ ሄዳችሁ ፓርቲያችሁን አድርጉ ብለዋል እና በዚህ ነገር ስላዘነ በዚህ ነገር ስላዘነ ታይላንድ ላይ አዘጋጅቶላቸዋል። ታይላንድ መሄድ ትፈልጋላችሁ ይላቸዋል ልጆቹም በደስታ ያው ይሄኛው ካንስል ስለተደረገ ታይላንድ ያው ሩቅ ደሞ ከፈረንሳይ ቱርክ የአራት ሰዓት የአምስት ሰዓት መንገድ ነው። ከፈረንሳይ ግን ታይላንድ ደግሞ የአስራ ሶስት ሰዓት መንገድ ነው። በዚህ መሄድ ትፈልጋላችሁ ወይ ሲላቸው ያው ኦኬ። ምክንያቱም እነሱ የሚፈልጉት ፓርቲ ማድረግ ነው። ኦኬ ብለው ተነስተው ይሄዳሉ። ሄደው እዛው አስር ቀን በሙሉ በጣም በሚገርም ሁኔታ ትልቅ ሆቴል ውስጥ ትልቅ ዝግጅት ተደርጎ ሌሎቹ ሰዎች ባሉበት እንደነሱ ፋይር የሚያደርጉ ፓርቲ የሚያደርጉ ግራጁዌሽን ፓርቲ የሚያደርጉ ባሉበት ግራጁዌሽናቸውን ፓርቲ አድርገው ተዝናንተው አስር ቀን በሙሉ በሚገርም ሁኔታ ተዝናንተው ተደስተው ወደ ሀገራቸው ሊመለሱ ሲሉ ይሄው ልጅ ይኸው፣ ቱርክ ላይ ካንስል ተደርጓል ፓርቲ ያለው ልጅ ኤርፖርት ይመጣና ይህን ሻንጣ ይዘሽልኝ ጅጄ ይላታል። አንደኛዋ በዚህ ሁኔታ ላይ ያሉ አንደኛዋ፣ ግን አልፈለገችም። ሻንጣው ይዞ መሄድ አልፈለገችም። ይቺ አንደኛዋ ጓደኛዋ ምን ችግር አለው ለእኛ ብሎ እንደዚህ አዝናንቶን ብዙ ነገር አድርጎልን ችግር የለውም እሱን መጠራጠር የለብንም ስትላት፣ ለዚችኛዋም ሌላ ሻንጣ ይጨምርላታል። ሁለት ሻንጣ ምን ነው አንዷን እንኳን በሆነች እንደው ሁለተኛ ሻንጣ ይጨምርላታል። ይህንን ሻንጣ ይዘው ጉዛቸውን ወደ ፈረንሳይ ከማድረጋቸው በፊት ትራንዚት አላቸው ቱርክ ላይ። ይህንን ትኬት ያስተካከለው ማን ነው? ይሄው ልጅ። ምክንያቱም መጀመሪያ ቱርክ ታይላንድ ነበረ ዝግጅታቸው። ስለዚህ የተቆረጠ ትኬት ስላለ አስተካክሎ ነው ወደ ታይላንድ አረኩ የሚላቸው ለነሱ ማለት ነው። ተነስተው እነሱ ፕሌናቸው ውስጥ ግብት ትራንዚት አድርገው ከታይላንድ እስታንቡል ትራንዚት አድርገው ትራንዚታቸውን ለውጠው ወደ ፈረንሳይ ወደሚሄደው ፕሌን ውስጥ ገብተው ቁጭ ሲሉ ፕሌኑ ቢያዩት አይንቀሳቀስም፣ ፕሌኑ ቢያዩት አይሄድም፣ ፕሌኑ ቢያዩት ለረጅም ሰዓት ነው ፕሌኖች እንትን ያለው። ከዛ የኢሚግሬሽን ፖሊስ ሴኩሪቲ አርጎ አንጠልጥሎ ያውጣቸዋል። ወደ ኢሚግሬሽን ሴንተር ይወስዷቸዋል፣ ፍተሻ ወዳለበት ከዛ ይሄ ሻንጣ የእናንተ ነው ወይ? ከፓስፖርት ቁጥራቸው ጋር ምናምንም ስላለ ስማቸውም ስላለ የማምን ግዴታም አለባቸው። መካድም ይችላሉ። በነገራችን ላይ ግን ያው፣ አዎ የእኛ ነው ብለው ቃላቸውን ሰጥተዋል። እንደዚህ አይነት ነገር ሲሆን ግን መካዱ ሳይሻል አይቀርም። የሚሻለው እሱ ነው። በእኔ ስም የተመዘገበ ምንም ነገር የለም ማለትም ጥሩ ነው። አንዳንዴ ለክርክር የሚሆን ከሆነ አይዶ ቢሆን ጥሩ ነው። አዎ ብለው እንትን አሉ እንደዚህ እንደዚህ ይሄ ነገር በጣም የሚያስቀጣ በዓለም ላይ የሚያስቀጣ እንደዚህ አይነት ድራግ የሆነ ውስጡ ፈሳሽ ነገር ተገኝቶባቸዋል። ሰው እየተናገርኩ ማለት እየተናገርኩ ጸበል ይዛ ብላ መጣች። ለምን? ሳይንስ ጸበል ለምን አይቀርም? ልበላት ደረሰው የሚቀር ልበላት። እንዴት የሰው ቃል አድንን ጸበል አልኩ። ይሄ እኮ ጸበል ነው። ማሚያችን ለምን የፈለገ ነገር አለ የፈለገ ነገር ለምን አይሆንም? ጋይስ፣ ያበደ አለም ላይ ነው ያለ። በአጠቃላይ ያበደው አለም ላይ ነው ያለ። እንደዛ እየተናገርኩኝ ትዚላችሁ፣ በእናንተ ፊት እየተናገርኩ ለምን። ምን ሆናችኋል? ጤነኞች ናችሁ እንዴ? አደለን? ጸበል እኮ አልኩሽኝ። ለምን ይችን የምታክል ነገር አይሆንም? እኔ ልበላት ነው የደረስኩትኝ። እግዚአብሔር ልጁም እንዲያውም አለውን፣ ጸበሉ የመጣለት ልጅ ልበላት አላ አላወቅኩም አላወቅኩም በኋላ ላይ ያየሁ ደብቀኝ ማለት ነው ትናንትና ወዲያ ይሄን ስሰማ ላኩላት ለምን እናትሽ አትሆንም እኮ አልኩሽ እኮ እኔ አሁን እናቴ ለራሷ አላምንም ዶሮ ወጥ ብላ እኔ ዶሮ ወጥ ውስጥ ምን ልትሰጠኝ እንደምት ጊዜው በጣም የተበላሸ ጊዜ ነው እግዚአብሔር ምስክሬ ነው ምላችሁ አትቀበሉ አትቀበሉ አትቀበሉ በቃ ለምን ገደል አይገባም አትቀበሉ አትቀበሉ። ይዛ መጣች እንደዛ እየጮኩኝ፣ ይኸው በእናንተ ፊት ነው ምነግራት። ጠይቋል ምን አይነት ከብ እንደሆን ትውልዱ ሲነገረው እንደማይሰማ። እነዚህ ማለት እንግዲህ አስባችኋታል። ከማንም የበለጠ ኢንፎርሜሽን ያላቸው ህግ ያቅደሙ ህግ ነው ምናምን ያጠኑት ሁለቱ ከተመረቁ ገና ትንሽ ጊዜያቸው። አትቀበሉ፣ ልጆች አትቀበሉ። ትልቅ ሰው በተለይ በተለይ የሰው ቃት ለምን አትሞቱም? አትቀበሉ የራሳችሁን እቃ የራሳችሁን እቃ በቃ አለቅ። ምክንያቱም እንዴት እንደሚያሳዝኑ እንዴት እንደሚያምሩ ብታያቸው። ወጥተዋል እንዳለ በጋዜጣ በምን እንዳለ ወጥተዋል። ስልሳ ዓመት ጋይዝ ምንም ነገር እኮ የለም። በቃ ቱርክ ላይ ደግሞ ማለት ቱርክ፣ ታይላንድ፣ ይሄ ጀርመን እንኳን ምናም ቢሆን ሲጀመር ወደ ጀርመን አይገባም፣ በኤርፖርት አይገባም። ዋታብን መሰለሽ ሁለት ፈረንሳይ የፈረንሳይ ተወላጅ ፈረንሳዮች ከጓደኞቻቸው ጋር ግራጁዌሽን ፓርቲ አድርገው ታይላንድ ሄዱ። ልሻል ባጭሩ ስለ ታይላን ታይላንድ ሄደው ታይላንድ ሄደው ታይላንድ ፓርቲውን ከጨረሱ ከተዝናኑ፣ ከአስር ቀን በኋላ ጓደኛቸው አብሯቸው የተማረ ጓደኛቸው ሻንጣ ሰጣቸው። ሻንጣ ለዚያም እኮ አንድ አንድ ሌተር እንኳን ምናምን እንኳን ለዚያውም የፈሳሹ ናል ደግሞ ይመስለኛል። የፈሳሹ በጣም ይለያል መሰል ፈሳሹ ጥሪ ነው መሰለኝ። እና በጣም ደግሞ የሚያስቀጣው እሱ ነው። ሁለት ልጆች የአንድ ዓመትና የ2 ዓመት ልጆች አስብ። ዩሳራ በናች ያ እስታንቡል ስድስት ዓመት ካለምን ፈረንሳይ ኤምባሲ የለ ፈረንሳይ ኤምባሲ የለ እናት የለ አባት የለ ጎፈንድሜ የለ ምን የለ በቃ፣ ህዝቡ ክው ድንቅጥ ነው። በጣም የሚገርመው እንዴት ነው ከታይላንድ የወጣው ነው? ምክንያቱም ታይላንድ ላይ በጣም ኮንትሮል ያለበት ሀገር ነው። ልጆቹ ደግሞ ቀጥታ የመጡት ከታይላንድ፣ ቱርክ ደግሞ እኮ ትራንዚት አድርገው እኮ ፈረንሳይ ሀገራቸው ላይ ቢሆን ምን አለበት ገባሽ? ይቀላል እያልኩሽ አይደለም። ግን የ6 ዓመት አያሳስር ገባሽ? ደግሞ ቢሆን አንዳንዴ አውሮፓ ውስጥ ትንሽ መከራከሪያ አለው። ሁለት ልጆች የ21 ዓመት ሴቶች ጓደኛ ማጮች ከተመረቁ ገና ቅርብ ጊዜያቸው እንዴት እንደሚያስጠላሽ፣ እንደዚህ አይነት ነገር ስትሰሚ አይሰሙም። ልጆቹ በነገራችን ላይ አንደኛዋ ትጠረጥራለች። አንደኛዋ አልፈለገችም፣ ሌላኛዋን ያስያዘቻት እንጂ እኮ ያችኛዋ አልፈለኩም። ምክንያቱም ከኛ ጋራ ከእነሱ ጋራ ሆቴል እያለ አልነገራቸው ገባሽ። ኤርፖርት ሲደርስ ነው የሰጣቸው። አሁን የኛ ልጅም አለች ታይላንድ ውስጥ የታሰረች፣ ማን ነው ስሟ ምትለ ቻይና ውስጥ ማን ነበር ስሟ? ስንት አመቷ? ሰባት አመቷ። ዝም ጭጭ አለቀ፣ በቃ ምንም ነገር ማድረግ አትችል። ማን ነበር ስሟ? ጋይስ፣ ከኢትዮጵያ ናዝራዊ። አሁን የእሷ የት ደረሰ? መንግስት ዲፕሎማቲክ ግንኙነት አደረገ? ምን አደረገ? ምንም ነገር። ያችን የመሰለች ልጅ እኔ የሚላችሁ እሷም የተማረች ናት አይደለ? ምንድን ነው እሷ ደግሞ ያጠናችሁ አንዳንዱ ደደቡ ገገማው ሳይሻል አይቀርም። እነዚህ ሁለት ሁለት ልጆች እኮ ናቸው ገና፣ እኮ ህይወታቸውን እኮ ምንም እኮ አላዩም እኮ ምንም ምንም እኮ አላዩ። ምን ይሰማዋል ቤተሰብ? እኔ ራሴ በራሴ ጥፋት ምናምን ምናምን ኢንጂነር እራት አይደለ ይጠጣሉ ነው። ኢትዮጵያ ደግሞ ታይላንድ ደግሞ እንዴት እንደሰራላቸው ልንገራችሁ። ግራጁዌሽኑን አናስከፍላችሁም፣ ቱርክ ላይ አንታሊያ ላይ አዘጋጅተናል አላቸው። ከዛ ሳምንትና ምናምን ሲቀረው ካንስል ሆኗል፣ አዘጋጁ ስለታመመ አላቸው። በዛ ምትክ አላቸው በጣም በዚህ ጉዳይ ላይ ያዘነ ሰው ታይላንድ አዘጋጅቶላችኋል አላቸው። እነሱ ደግሞ ያው ተማሪዎች አይደሉ እንግዲህ ብርቃቸው፣ አደለ የቫኬሽን መውጣት ምናምን ምናምን ነገር፣ ሄዱ ታይላንድ። ትኬቱን በሙሉ ቆርጦላቸው ድህነት ግን አንዳንዴ አንዳንዴ ግን ልጅነት እና ድህነት አንድ ላይ ሲሆን እንዴት እንደሚያስጠላ ታይላንድ ሄዱ፣ አስር ቀን ተዝናኑ። በሚገርም ሁኔታ በቃ የሚገርም አይነት መዝናናት፣ በብሩ ማለት ነው፣ አዝናኗቸው ሼም እንዲይዛቸው፣ እምቢ እንዳይሉ ማለት ነው። በብራቸው ቢሆን ኖሮ ይሻል ነበር። አንዳንዴ ከፍላችሁ የምታደርጉት ነገር እንዴት አሪፍ ነው። ስልሳ ዓመት ሁለት ሕጻናቶች ሁለት ወጣቶች በጣም ከባር እኔ ቆንጆ ስለማላውቀው ነገር አለፈለፍም። እኔ ድምጽ መሆኖ ለራሴ ነው። ቴንክ ያምሰገናኔ ከፖለቲካ ውጥቻለሁ። ቴንክ ራሽን ሰ ፊ ይለ እና ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ፣ ተጠንቀቁ። የእሱ ጥቅም ምንድን ነው? ሻንጣው ካለፈለት በሚሊዮን ብር ይዘጋል። ጥቅሙ ይሄ ነው። ፈሳሹ እኮ በጣም በእሱ ነው መሰለኝ የሚሰሩት መሰለኝ አትቀበሉ፣ አትቀበሉ። ይሄ ደጋግሞ ደጋግሞ ካልተነገረ በስተቀረ እንኳን አንድ ምስኪን ተራ ኢትዮጵያ እኛማ የዋህነት አለብን። ሼ እኔ ልጄ ልጄ እየነገርኳቸው እየነገርኩኝ ምንም ቃይዘሽን እንዳትመጭ እያሉ የሰው ቃይዘሽን እንዳትቀበል እያሉኝ ጸበል ይዛ መጣች። የኔ ልጅ የኔ ልጅ የኔ ልጅ የኔ ልጅ የኔ ልጅ፣ አስባችሁታል። እየተናገርኩኝ፣ በዛችኛው ሴትዮ ማለት ነው እየተናገርኩ እንዴ እንዲያጋ በኃይላት አሉ ጸበል አለች። ሳምሪ አልኳት፣ ቤት ገብታለች። ሳምሪ አልኳት፣ ምን ነበር ያልኩሽ? እላታለሁ ምን ጸበል እኮ ነው አለች። አሉ ሴሬስ አሉ ሴሬስ ጸበል እኮ ነው የሚመስለው ነገር እያውም ነጭ ውሃ እኮ ነው የሚመስለው። ከዛ በኋላ እኮ በላብራቶሪ ሰርተው እኮ ነው አሹ ድሮግን የሚሰሩት። እሱ እኮ ነው ነው ትንሹ ጠብ ብሎበት ሌላ ድሮግን የሚወልደው ጤለኛነሽ ቢያልኳት ሌላ ከሌ እኮ ነው። ለምን ባፍንጫው ለምን እናትሽ አትሆንም? አይሆንም፣ አታርጊ እንደዚህ አይነት ነገር እና አታርጊ እንደዚህ አይነት ነገር ቴንኪ ና አታርጊ ስላት ጊዜ እንደው ዝም ብለሽ እዩት። እንግዲህ እዩ ጉድ እኔ ማወራው ለሰው ማወራው አስባችሁታል? የኔ ልጅ ተይዛ አሁን እንደዚህ ስትል ምን ትሉታላችሁ? ይቺንማ እንደው ይዞ ቅጥቅጥቅጥቅጥ ምናደርግ ነው እንጂ አታምጪ እያልኩኝ የሰው ዕቃ አትቀበ እያልኩ እኮ ነው። የሰው ቃል አይደለም፣ እራሱ እግዚአብሔር ምስክር ነው። እኔ በጣም መፈራው አንዱ ቢከትባችሁ ሻንጣ እዛ ቁጭ ሻንጣውን እንዴት አሸግሹ ሻንጣውን እንዴት አረግሹ ከዚህም ማትቆጥራችሁ ልጆች በተለይ ከዚህ ማይቆጥሯችሁ ከዚህም በ እ ብን ይላሉ ብን ይላሉ፣ ብን ያረጓችኋል። እንደ ልጅ እኮ ግን መስዋዕት የሚያስከፍል እኮ የለም በዚህ ምድር ላይ እንደ ልጅ ርግዜ ስ እኔ ለእናቴ መስዋዕት አሁን ያሁን ልጅ መስዋዕት እኮ ነው የሚያስከፍላችሁ

እኔ ልጁ ኔ መጎት ያሳየኝ እግዚአብሔር ምስክር፣ አልኩሽኝ አይደለም፣ ኤርፖርት ላይ አልኩሽኝ። እኔ ሻንጣ ሳሽን ብታይ ንፋስ እንዳይገባበት አርጌ ነው የሆነ። ኤርፖርት በጣም በጣም ከጭንቅላፊ አይወጣም። እንደዚህ ዓይነት ነገር ወደ ኢትዮጵያ ካለ ይዤ ሄዳለሁ። ከኢትዮጵያ የሆነ ነገር አምጪ ግደኝ አልኩሽኝ። ስንት ጓደኞች ኩሬ ከዛ አንድ ጊዜ ነው። አንድ አንዷ ምን አልኳት? በእናትሽ ጠጅ አምጪልኝ እላታለሁ። አንቺ ለሰው ጸበል ማታመጪ ሴትዮ ይሁን ትዝ ሲለኝ እውነትም አልኩኝ። እኔ ጠጅ ሲያመጡ ስለምወድ ጠጅ እዚህ ሀገር ስለሌለ አንቺ ለሰው አታመጪም ሲል ጠጅ እኮ ነው ያልኳቸው አናመጣም ላንቺ ምክንያቱ ፈራ ይኸው የኔቷ ጸበል ይዛ መጣችላችሁ። ጸበል ጸበል፣ ለጓደኛ ብላ ለጓደኛ፣ ጓደኛ አለኝ ብላ። አሁንም እያወራን ነው። አሁን እኛ እዚጋ እናወራለን፣ እኛ ቤቶችም ይደግሙታል ተመሳሳይ ነገር። እግዚአብሔር የሚጠብቅ ልቦና ይስጣችሁ። እቃ አትቀበሉ፣ በተለይ ምን ነገር አትቀበሉ። በቃ ይቀማችሁ። አልቀበልም፣ እምቢ እስቲ ጣይን ይምጠች እኔ በጣም የሚወዱ ጠች። አሁንማ እዛ አዲስ ቦርግ አንድ ኤርትራ ይጓደኛለች እሱ አመጣልሻለሁ ብለኛለች። ዜናው ምን ላይ ነው ያለው? ትልልቅ ትል ላይ ያለልሽ ይሄ ምንድን ነው የሚባለው? ሀያ አራት ነው ምናምን የሚባለው አለልሽ ሀያ አራት ምናምን እኔም በቴሌቪዥን ላይ ያየሁት በጀርመንኛ ተተርጉሙ አሳዛኝ ታሪክ ተብሎ ተተርጉሙልሻ ባለፈው የሆን ልጆች ዱባይ ኢትዮጵያ ነች ወይ? የእናት ምክር ትጂ ወለቀ መች ተሰማለች? መች ሰማች? የኔ ጸበል ይዛ መጣች እያልኩሽ እኮ ነው። በቀደም የሄደች ጊዜ ጸበል ይዛ መጣች። ጸበል ነው ብላ ጸበል ይዛ መጣች። በቃ ደረቅ ደነገጥኩ።